አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ አስር ቀን በዚህች ዕለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ አላቸው። በዚህች ቀን እውነተኛ ምእመን ከሆነ ከጻድቅ ንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ፣ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና ደስታን የተመላች ያች መልእክት ወደ እስክንድሪያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት። ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት፣ መከፈት ደስ አላቸው። የጣዖታት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚህ ችለት በዓል አደረጉ። ይኸውም ንጉሥ ቆስጠንጢኖስ በነገሰ በ11 ዓመቱ ነበር። እለ እስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያ አመት ነበር። ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። ሰላም ለዕለት በዓለ ፍስሐ ዘሰመይዋ ጽጉባን ሃሊብ እደው አምሳለ ጣዕዋ መልእክታተ ጽድቅ ሶበተ ዜናዋ። እለ እምትካት በምክንያተ ጣዖታት ዘታ አጽዋ አብያተ ክርስቲያናት ኵሎን እስመዮም ተርህዋ ሰኔ አስር ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ፣ ቅድስት ቤተ ክርስቲያን፣ ሁለተኛ፣ ታላቁ ጻድቅ ንጉሥ ቆስጠንጢኖስ፣ ሶስተኛ፣ ቅድስት ሶፊያ ሰማዕት ከታላላቆቹ ሶፊያዎች አንዷ ናት። በሰማዕትነት የሞተች ። አራተኛ ቅዱሳት ሰማዕታት ደባሞንና ብስጣሞን የቅድስት ሶፊያ ልጆች በኢየሱስ ክርስቶስ ስም ታምነው ለጣዖት አንሰግድም፣ አንሰዋም፣ ጣዖት አናመልክም በማለታቸው ከእናታቸው ከሶፊያ ጋር በሰማዕትነት ያረፉ የሞቱ ። አምስተኛ ቅዱስ አውሎጂስ ሰማዕት ይህም ወታደር ነበር። በኋላ በነሶፊያ አምላክ በኢየሱስ ክርስቶስ በማመን በአንገቱ በሰይፍ ተቆርጦ ያረፈ የሞተ ስድስተኛ ቅዱስ ዋርስፋኖስ ሰማዕት ይሄም በሰማዕትነት ያረፈ ነው። ወርሃዊ በዓላት አንደኛ ቅዱስ ዕፀ መስቀል፣ ሁለተኛ እናታችን ቅድስት እሌኒ ንግስት። ሌሎችም ቅዱሳን ሰማዕታት ይከበራሉ። የጻድቃን የሰማይታት የቅዱሳን በረከታቸው ረዴታቸው የአምላካችን የኢየሱስ ክርስቶስ ምህረት ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።